ሰላም እንዴት ናችሁ? ውድና እየተከበራችሁ አድማጭ ተመልካች ቤተሰብ እንደምናላችሁ። ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ በቅድሚያ ሰብስክራይብ በማድረግ የቻናል ቤተሰብ ይሁኑ ማለት ነው። ነባሮች ላይክ እና ሼር በማድረግ አበረታቱኝ። ስለምታበረታቱኝም በጣም አድርጌ አመሰግናለሁ። ዛሬ እንግዲህ በተወዳጁና በልባን ጠልጣይ በሆነው እንዲሁም ደግሞ ፈታኝ አዝናኝ በሆነው ድራማ በኑሃሚን በክፍል 29 ተከስተናል ማለት ነው። በባለፈው ክፍል እንደሚታወቀው እንግዲህ ኑሃሚ እጅጉን በጣም እያመማት እያስመለሳትና ሰላሟን ስታደርጓት እንግዲህ የምርመራ ስታደርግ እንግዲህ በውስጧ ጽንስ እንዳለ አይተን ተመልክተን ነበረ ድራማው የተቋጨው። ዛሬ ደግሞ እንግዲህ እጅጉን በጣም ተጨንቃ ተመልክተናታል ማለት ነው። ሞት ብሞት ይሻለኛል እያለችም እጅጉን በጣም እንግዲህ ኑሃሚ ምክንያቱም ያለ ባላሰበችው መንገድ ነው ሁሉም ነገር ዝብር እርቅ ያለባትና በጣም እንግዲህ ምስቅልቅል ብላ እያስመለሳትም እያመማትም እንዲሁም ደግሞ እንግዲህ በተፈጠረው ነገር በተፈጠረው እርግዝና ምክንያት ራሷን ስታጨናንቅና በጣም እያሰበች እያለቀሰች እየተበሳጨችም ተመልክተናታል ማለት ነው። ውድና የተከበራችሁ አርማ የተመልካች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እናም እንግዲህ አእምራንም እንግዲህ ከናሆም ጋር ባላት ግንኙነት እንግዲህ መቋረጡ እጅጉን በጣም እንግዲህ እየተከነከነች ትገኛለች ማለት ነው። እናም እንግዲህ አሁንም ቢሆን እሱን የራሷ ማድረግ ነው የምትፈልገው። ልጁን ደግሞ በኮንፊደንስ ልጁ ልጃችሁ ነው በማለትም እንግዲህ እቤት ድረስ እመታለች ማለት ነው። ከወይዘሮ ዝናሽ ጋር ተፋጠዋል። ኤርሚያስም እንግዲህ እንደማያውቃት ከወይዘሮ ዝናሽ ፊት እንግዲህ ቆሞ ይመለከታቸዋል ማለት ነው። እንዲሁም እንግዲህ ወይዘሮ ዝናሽ እንግዲህ አእምራንን ማናገርም ስላልቻለች አምራን በጣም ኃይለኛ እና እጅጉን በጣም ነገራቶችን ሁሉ ማስተዋል የማትችል ነገር ግን ደግሞ ለጥል መመለስ የማትፈልግ ሰውናት እና የእሷን ንግግር እንግዲህ መቋቋም ሲያቅታት ሹፌሬ አናግርልኝ ብላ ነበር እንግዲህ እንዳናገራት ያደረገችው። እናም እንግዲህ አምራን ይህን ያክል ድፍረት ተጠቅማ እንግዲህ ወደ ቤተሰቦቹ ቤትም እንግዲህ መታለች ማለት ነው። ይህም ማለት እንግዲህ ያሰበችው ሀሳብ ስላልተሳካላት ማለት ነው። አእምራንም እንግዲህ ናሆምን አጣው ብላ ትበሳጫለች፣ ትቃጠላለች። እንዲሁም ደግሞ ኤርሚያስም ደግሞ እንግዲህ ኑሀሚን አገኛለሁ ብሎ መስራት የማይፈልገውን ስራ ዘበኝነት ተቀጥሮ እንግዲህ ደጅ እየጸና ይገኛል። ሁለቱም እንግዲህ የሚፈልጉበት ሁኔታ ላይ አልደረሱም ማለት ነው። በሚያሳዝን ሁኔታ እንግዲህ ናሆም በጣም ያሳዝናል። በእውነት በጣም ነው የሚወዳት አምራንን እጅጉን በጣም አርጎ የሚወዳት የሚያፈቅራት አግብቼ ወልጄ የልጆቼ እናት የማደርጋት ብሎ የሚመኛት ሴት ነበረች። ነገር ግን እሱ ያሰበው ሳይሆን እሱ ያሰበው ሳይሆን ቀርቶ ያላሰበው ነገር ተፈጥሮ እንግዲህ ተመልክተናል ማለት ነው። አሁን ላይ ግን ሊያያት አይፈልግም ምክንያቱም እንግዲህ ካደረገችው በእኔ ላይ እንዴት ሰው ታስቢያለሽ? በማለትም እንግዲህ እጅጉን በጣም ክፉኛ ተጣልቷ ተመልክተናል ማለት ነው። እናም እንግዲህ አእምራንም ደጅ እየጸናች ወደዛ ቤት የምትገባበትንና አንድ እድል የሚሰጥባትን መንገድ እያመቻቸች እና እየፈለገች ብትገኝም ልታገኝ አልቻለችም ማለት ነው። እንግዲህ የሰው ልጅ ሲበሳጭና ሲናደድ የሚያስለምዷቸው ብዙ ሱሶችም ይኖራሉ እና አሁን ላይ እንግዲና አሁን በመጠጥ ነው። ድሮ የሚጠጣ ያጨሳል። አሁንም እንግዲህ ንዴቱንና ብሽቀቱን እንግዲህ በመጠጥ ነው እራሱን እያደነዘዘ ያለው። እሷም እየተከታተለችው ትገኛለች። እናም እንግዲህ ኤደን በባለፈው ዋሽታ እንግዲህ ያልሆነውን ነገር ሆነ ብላ ኑሀሚንና ናሆም እንግዲህ አንድ ክላስ ውስጥ ነበሩ ብላም እንግዲህ ነገር ፈጥራ ነግራት ነበረ ማለት ነው። ከእሷም ላይ እንግዲህ ብር እየተቀበለች ትገኛለች ማለት ነው። ይህንን ነገር እንግዲህ ሄዳ የት ነህ ብላ ፈልጋ አፈላልጋ በጣም ባለጌ ነህ በማለትም እንግዲህ እሷ ሳታፍር እንግዲህ እሱንም ልትቆጣ ችላለች ማለት ነው። አምራን እንዴት ምንስ ቢሆን እንዴት ከዛች ከገረድ ጋር ከሰራተኛ ጋር እንዴት እክፍልህ ክላስክ እያለችም እንግዲህ እሱ ምንም የማቀውን ታሪክ እንግዲህ እንዲያውቅ አድርጋ ስታወራውም ነበረ እሱም እንግዲህ እኔ የማቀው ታሪክ ምንም ነገር የለም ይሄን ነገር ማን ነገረሽ ብሎ ሲጠይቃትም እንግዲህ ማን ይነግረኛል ደግሞ ኑሀሚን ነቻ በማለትም እንግዲህ ኑሀሚን እንግዲህ እሳት ላይ ይጣደ ብቻ ትገኛለች ማለት ነው። ኑሀሚን በዙሪያዎቿ እንግዲህ ከበዋትም ተመልክተናል ማለት ነው። እሷን ለማጥፋትም ሆነ እሷን ከዛ ቤት እንዲሁም ደግሞ ከናሆ ማራቅ ይፈልጋሉ ማለት ነው። ይህንንም እንግዲህ እየሰሩ ያሉት አንድ ላይ ተቀነጃጅተው ነው። በጣም በሚያሳዝን ሁኔታ አሁን ላይ እንግዲህ ኑሀሚን ለማንም አትመለስም ነገር ነበረ። ነገር ግን አሁን ላይ በሕይወቷ ትልቅ ችግር ተፈጥሮባታል። እሱም እንግዲህ በኤርሚያስ ምክንያት፣ ኤርሚያስ እንግዲህ ፍቅረኛ ነው ወይንም ደግሞ ወደፊት አግብቼው የምኖረው ሰው ነው ብላ እንግዲህ ያው ከጋብቻ በፊት እንግዲህ ምንም እንኳን አስፈላጊና ጥሩ ነገር ባይሆንም ከጋብቻ በፊት አብረው በመተኛታቸው ያ መዘዝ እንግዲህ እንድትጸንስ አድርጓታል ማለት ነው። ወደ ሽንት ቤትም ያሯሩጣታል እንግዲህ ያስመልሳታል። ይህንን ያየችውና የተመለከተችው ኤደንም እንግዲህ ለወይዘሮ ዝናሽም ተናግራለች ማለት ነው። አዲስ ነገር እንግዲህ አሁን ላይ ኤረን እጅጉን በጣም ነገር እያቀራቀረች ሕይወቷን ለመቀጠል እንዲሁም ደግሞ የኑሀሚን ሕይወት ማመሰቃቀል ትፈልጋለች ማለት ነው። ነገር ግን ከነሱ በፊት በኤርሚያስ በኩል እንግዲህ አሁን ላይ እያሰበቻቸው ወይም ደግሞ ለምንም አይነት ነገር የማትፈራዋ ኑሀሚ አሁን ላይ እጅ የምትሰጥም ይመስለኛል። በጣም ብሷትም ስቅስቅ ብላም እያለቀሰች እንዲሁም ደግሞ አባቷ ከዚህ ቤት እንሂድ በማለትም እንግዲህ አባቷ ለሴት ልጅ ያለው ነገር ሴት ልጅ ማለት ክብሯን ጠብቃ የምትኖር ናት እያለ አጥብቆ የሚቋወም ሰው ነው። ምክንያቱም አይደለም እርግዝና፣ ምንም አይነት ግንኙነት ከጋብቻ በፊት እንግዲህ የማይታሰብ ነገር ነው የኑሀሚን አባት ጋር እናም እንግዲህ እንደው ትፋብኝ እንደሞትኩ ብትቆጥረኝ ይሻላል እያለችም እንግዲህ ግራ ገብቷት ግራ እያጋባችው ትገኛለች አባቷን ማለት ነው። እኔ ያለሁኝ እንጂ በቁሜ ሙቻለሁ እያለችውም ነበር። እባክን ከዚህ ቤት እንውጣ፣ ማንም የሌለበት ምንም የማልሰማበት እያለችም እንግዲህ ለአባቷ እንግዲህ ስቅስቅ ብላ እየተናገረች ተመልክተናታል። ግን እሷ አሁን ላይ ለጠነሰሱባት ጥንስስ በቂያቸው ነበረች ለሁሉም ልክ ልካቸውንና መስመር መስመራቸውን ታሲዛቸው ነበረ። ነገር ግን እርግዝና የሚባል ነገር እንግዲህ ኑሀሚ ላይ ተፈጥሯል ማለት ነው። ይህን ሲሰማ ደግሞ ኤርሚያስ እንግዲህ በደስታ እንግዲህ እንደሚቀውጠው ምንም ጥርጥር የለንም። አሁን ላይ እንግዲህ ከአምራን ጋር በፊት ግንኙነት እንዳላቸው እንጂ ሌላም እንግዲህ የባለፈው እንግዲህ ከሶሲ ልጅ እንዳለውም አላወቀችም። ያ ሲጨመርበት እንግዲህ ኑሃሚ ምን ይሰማት ይሆን? እናም እንግዲህ በጣም የሚያሳዝን ሁኔታ ላይ በሚያሳዝን ሁኔታ ላይ እንግዲህ ተመልክተናታል ማለት ነው ኑሀሚን። እናም እንግዲህ አሁን ላይ ወይዘሮ ዝናሽም ከዛ ቤት እንድትወጣ ነው የምትፈልገው በምንም አይነት መንገድ ተጠቅማ ኑሃሚን ከዛ ቤት እንድትወጣ ናሁም እንግዲህ በጣም ከመናደዱ የተነሳ ቆይ አንቺ ለአምራን ምን ብለሽ ንነገርሻት በማለት ነበረ ሲጠይቃት የነበረው። ኑሃሚም ይህን ነገር ልታደርግ የምትችለው ኤደነች፣ ኤደን ነች። ኤደን ማለት እኔን ለመጉዳትም ሆነ እኔን ብዙ ነገር ለማድረግ የተነሳች ሰው ናት። ይህንን ልታደርግ የምትለው ወይንም የምትናገረው ኤደን ነች፣ ለአምራን እኔ አይደለሁም ብላ እንግዲህ ናሁም እንግዲህ ሶስቱንም አቁሟቸው ነበር አንድ ቤት አንድ ላይ አቁሟቸው እንግዲህ ኤደን እነሱ ፊት ትቅለሰለሳለች እህቴ እያለች ይህንን ነገር ማስመሰልን ደግሞ ኑሀሚን አትወድም አትፈልግም ማለት ነው። ሆኖም እንግዲህ እጅጉን በጣም የዛ ቤት ቤተሰብ በሙሉ እንግዲህ ብጥብጥ ብሏል። ናሆምም እናንተ ዚህ ቤት ከመጣችሁ ጀምሮ ነው ይህ ቤት ሰላሙን ያጣው በማለትም በምሬት እንግዲህ ለኑሃሚ ይነግራታል ማለት ነው። ኑሃሚ የሱ የእሱ ነገር እንዳለ ሆኖ በራሷ ችግር ስለተፈጠረ በጣም ተናዳለች። እንዲሁም ያባቷን ዓይን እንዴት ብላ ማየት እንዳለባት እንዲሁም ደግሞ አቶ ለይሁንም እንግዲህ ለናሆም ያጫት እጮኛ ነችና አሁን ላይ እርግዝና የሚባል ነገር ሲፈጠር አለ ሲባል በጣም ጨንቋት ተመልክተናል ማለት ነው። ሌላው ደግሞ እንግዲህ ወይ ዘሮ ዝናሽም አቶ ለይኩን የማያውቀው እንግዲህ ልጅ አላት ማለት ነው። እናም ከሻሸመኔ ወደ አዲስ አበባ እየመጣሁኝ ነው በማለትም ሲነግራት እንግዲህ በስልክ እንዴ፣ እንዴት ትመጣለክ? እዛው ነው የሚሻለው በማለት አይኔ፣ እየመጣሁ ነው ብሎም እንግዲህ ነገሩን ጠንከራ አድርጎ ሲነግራት እኔ ኮ ልጅ እንዳለኝ ባለቤቴ አያቅም፣ ምን ልታደርግ ነው የምትመጣው? ስትል እንግዲህ ይህንን ኑሀሚን፣ እንግዲህ ትሰማታለች ማለት ነው። ኑሀሚን እና ወይዘሮ ዝናሽ እንግዲህ አንዱ ላይ ተፋጠው ነው የክፍል ሀያ ዘጠኝ የተጠናቀቀው ማለት ነው። ይህ ድራማ እንግዲህ ብዙ መጽናትና መጥላት ያሉበት ብዙ ነገሮች አሉት። እንማማርበታለን፣ ያስተምራል ማለት ነው ድራማው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ በቀጣይ ክፍል እስክንገናኝ ድረስ ማ የተመልካች ቀጣይስ ክፍል ምን ይፈጠር ይሆን የሚለውን ደግሞ በቀጣይ ክፍል አብረን የምናይ ይሆናል። ለዛሬ የነበረን ቆይታ ይሄን ይመስላል። ባይ ባይ ውድ ቤተሰብ ላይክ ሸር ሰብስብ